ሞ እንግዲህ ከዛ አዲስ ቪዲዮ ተመልሽላችሁ መጥቻለሁ። ተመልሽ ስመጣ ምን ይዤ ነው? ዛሬ የምግብ አሰራር ነው። ምግቡ ምንድን ነው? ሩዝ መጉልባ ይባላል። እንግዲህ አረቦቹ ኩዳር ጋር የሚሰራ ወይም አታክልት ጋር የሚሰራ ማለት ነው። እዚህ ጋር እንግዲህ እንደዚህ ታይት ሽንኩርት አለ። ሽንኩርቴ እንግዲህ ቀላ ካለ በኋላ እዚህ ጋር ደግሞ ነጭ ሽንኩርትና ቲማቲም አለ። እዚህ ጋር ደግሞ ከርሞ እዚህ ጋር ፍልፍላ ሶዳ አለ እዚህ ጋር ደግሞ እንግዲህ ባህራ ሙሸከል ይባላል እንግዲህ በአረቦቹ፣ ሁሉም ቅልቅል ያለው ማለት ነው። ከዚህ ጋር ደግሞ እንደምታዩት ጥቁር ሎሚ ወይንም የደረቀ ሎሚ አለኝ ማለት ነው። አረፋ ቀረፋ ወይንም ግልፈ ይባላል። እዚህ ጋር ደግሞ አለኝ እንግዲህ እንደዚህ አድርጌ ከዛ ደግሞ ሄል ወይንም ምንድነው ሄል፣ በሀገራችን ብቻ አላውቅም። በአረቦቹ እንግዲህ ሄል ነው የሚባለው። እዚህ ጋር እንደምታዩት ሄል አለኝ። እዚህ ጋር ደግሞ እንግዲህ ዶሮውን በደንብ አድርጌ በሎሚና በከል አርጌ እንግዲህ ዘፍዝፌ አጠቤ አዘጋጅቻለሁ ማለት ነው። እንደዚህ አድርጌ ምርጥ ቆንጆ የሆነ ምግብ ነው። እዚህ ጋር እንግዲህ ጨው አለ ወይም ምልህ ይባላል ባረቦቹ እንደዚህ አድርጌ ዛሬ ቆንጆ የሆነ ምግብ አሰራር ይዤላችሁ መጥቻለሁ። እናንተም ላይክ ሼር ሰብስክራይብ እያደረጋችሁ ውድ የሀገሬ ልጆች አበረታቱ ማለት ነው። በአዳዲስ ቪዲዮ እመጣለሁ። እናንተ ላይክ ሼር ሰብስክራይብ ማድረጋችሁን አትዘንጉ። እንግዲህ እንደዚህ ከቀላሌ በኋላ ሽንኩርቱ ማለት ነው። እንደዚህ አድርጌ ዶሮውን ትጨምራለሁ። ዶሮና ሽንኩርቱን እንደነ በደንብ አድርጌ ካቁላለሁ በኋላ እንግዲህ ነጭ ሽንኩርት ቅመማ ቅመሞችን ያሳየታችሁን እጨምራለሁ እላው ላይ ማለት ነው። ሁላችሁም ተከታተሉ። ሁላችሁም በቤታችሁ ሞክሩት። የነህ በአረቦች ቤት ያላችሁ ያው ኢትዮጵያ ነው ብዙ ጊዜ አጥራት የማይገኘው እንጂ እዚህ ሀገር ይገኛል። በጣም የሚጥም በጣም ደስ የሚል አሰራሩ ራሱ ቀላል ነው ማለት ነው። ሁላችሁም ሞክሩት በየቤታችሁ እስከ መጨረሻው ተከታተሉ። እንደዚህ አድርጌ እከድናለሁ ማለት ነው። ዶሮውን በደንብ በውሃው ከበሰለ በኋላ ነው እንግዲህ ቅመማ ቅመም የምጨምረው። ኩዳር ደግሞ አለኝ አሳያችኋለሁ። ተከተሉ እንግዲህ እንደሚታወቅ በዚህ መልኩ ዶሮ በተዋል ደራሱ በውሃው ማለት ነው። አሁን እንግዲህ ወደ ቅመማችን ይሄዳለሁ። እዚህ ጋ እንደሚታወቅ ቲማቲም አለ፣ ሄል አለ፣ አረፋ ቀረፋ አለ፣ እዚህ ነጭ ሽንኩርት አለ።

ያስቀምጣው በግምት ነው የሚያስገባው ማለት ነው። የቀመታችሁ ማረፍ ትችላላችሁ። እንደዚህ ታደርጋለህ። እዚህ ጋር ደግሞ እንግዲህ ከሙ እዚህ ጋር ከሙ እንደዚህ ታደርጋለህ። በደንብ አሸዋለሁ ማለት ነው። ትችላቸው ደግሞ ወይንም ቁንዶ በርበሬ ባገራችን ነው የሚባለው። ሳታበዙ በትንሽዬ እንደዚህ አደርጋቸው። እንግዲህ በደንብ አሸዋለሁ ታካታው ምን አሁን እንግዲህ እንደምታዩት በደንብ አሸሁት ማለት ነው። አሁን እንግዲህ የፈላ ውሃ እጨምርበታለሁ። ጥላው ላይ ትንሽዬ ሳልሳ ወይንም የተፈጨ ቲማቲም እንደዚህ ጋር አርጌ ውሃ በደንብ የፈላ ውሃ እጨምርበታለሁ ማለት ነው። ከዛ ደግሞ እዚህ ጋር እንደምታዩት ጀዘርና ድንች አለ። እዚህ ጋ ቤጀጃን ይባላል። እዚህ ጋ ደግሞ የማያቃጥል በርበሬ ወይንም ቃሪያ አለ። ይሄ ደግሞ በአገራችን ካሮት ማለት ነው። ይህንን ደግሞ ቆራርጬ ስጠብስ አሳያችኋለሁ፣ ወይንም ቆራርጬ ሳዘጋጅ አሳያችኋለሁ። እዚህ ጋር ደግሞ ሼሪያ ይባላል ወይንም ፓስታ። ይሄ ቀጫጭኑ ፓስታ እዚህ ጋር ይሄ ማለት ነው፣ ቀጫጭኑ ፓስታ ነው። ይህንን እንግዲህ በዘይት እጠብሰዋለሁ ማለት ነው። እንደምታዩት እንደዚህ ታድርጉ። ውሃ ሞላዋለሁ። በደምብ ሲበስል ዶሮ ሩዜን አጥቤ በደንብ እንግዲህ ዶሮውንም ደግሞ አውጥቼ ጠብሼ አሳያችኋለሁ። በዘይት ነው የሚጠበሰው። ዶሮውም በጣም ነው የሚጥመው። ወላሂ በጣም ነው የሚጥመው። እኔ ራሱ ሙቼ ነው ወዲው። በየቤታችሁ ሁላችሁም ሞክሩት፣ ይጥማል። ወላሂ ቀላል ነው ራሱ አሰራሩ ማለት ነው። እንደዚህ አድርጌ ውሃ ሞልቼዋለሁ ማለት ነው። እንግዲህ እንደዚህ በዚህ መልኩ ይከደናል። በደንብ ሆኖ ከፈላ ወይንም ከበሰለ በኋላ አወጣውለው ዶሮውን በዘይት እጠብሰዋለሁ ለብቻው እንግዲህ በእንትኑ እዚህ ጋር ደግሞ ይሄንን ፓስታውን ያልኳችሁ በዘይት እንደዚህ ክስር አርጌ ወይንም ካስክሼ በዘይት እጠብሰዋለሁኝ ቀላ እስከሚል ድረስ። ደግሞ እስከ መጨረሻው ተከተሉኝ። እናንተን ለማሳየት እኔ ተፍተፍ ያልኩ ነው፣ ወደኋላ እንዲያትሉ እንዲያትብሉ እናንተም ተከተሉ እንግዲህ እንደምታዩት እዚህ ጋም ሽንኩርት አለኝ ይሄም ይጠበሳል። እዚህ ጋርም ደግሞ ያሳየኋችሁ አታክልት ወይንም ኩዳ አለ ማለት ነው። ይህም በዘይት ነው የሚጠበሰው። እዚህ ጋ እንግዲህ ከማጥበሻ ላይ አድርጊያለሁኝ። ፓስታ ወይንም ሼሪያ በሀገራችን እንግዲህ ፓስታ ይባላል። በሀገር ደግሞ ሼሪያ ይባላል። በነገራችን ላይ ረዛዝሙ ፓስታ እና ይሄ አንድ አይደለም። የወይዛው ተመሳሳይ የማለት ነው እንጂ አንድ አይደለም። ይሄ እንግዲህ ቡኒ እስከሚሆን ድረስ እንትን እልና አማስለዋለሁኝ። እንግዲህ ቡኒ ሲሆንልኝ ይሄ ወይንም አሽገር ሲሆንልኝ አወጣዋለሁ ማለት ነው። እስከ መጨረሻው እዚህ ጋር ደግሞ እንግዲህ ዶሮ በደንብ እየበሰለ ነው እንደምታዩት። ሽታ ዋው መራ ለዚህ ይዛወላ ሁላችሁም በየቤታችሁ እንግዲህ ሞክሩ። ዜድ ባለሙያ ናት እናቴ እንደዚህ ገተት ስትለላችሁ ላይ ብላይ እንዲያተቀልጁ እኔ ምሬ ነው በጣም ነው ባለሙያ ናት፣ ባለሙያ ናት። ይሄንን እና እንግዲህ ሩዜን ደግሞ አጥባለሁኝ ማለት ነው። እስከ መጨረሻው ተከተሉኝ፣ አብረን እንየው። እንግዲህ ሸይርያው ወይንም ፓስታው በዚህ መልኩ እየቀላ ነው ማለት ነው። በደንብ ቡኝ ሲሆን ያኔ ሳይጠቁር ቡኝ ማለት ነው። ወይንም ቀላ ሲል በጣም ያምራል። እንግዲህ አሳያቸዋለሁ ማለት ነው። ቤተሰብ እዚህ ላይ ይደርሰናል ማለት ነው እንደምታዩት ይሄ የሚያቃጥለው ቃሪያ ነው ብያችኋለሁ ይሄም ሽንኩርትና ካሮት ድንች ቤጅጃን ነው ማለት ነው ጠብሸዋለሁ በዘይት እንዳይረዝምባችሁ ቪዲዮውን አጠር አጠር አድርጌ ለማቅረብ ስለፈለኩኝ ነው እና እዚህ ጋር እንግዲህ ዶሮ በደንብ ቅመሙ ጋር ሽንኩርቱ ጋር ምናምን ካበሰልኩት በኋላ እንደዚህ አጠለዋለሁ ማለት ነው ይህንን እንግዲህ አጥልሌ አልጨምረውም አብሬ ማለት ነው ውሃው እዚህ ጋር አለ የዶሮ መረቅ ወይንም ውሃው አለ እዚህ ጋር እዚህ ጋር እንደምታውቁት ሩዙን በደንብ አጥቤ እንደዚህ አድርጌዋለሁ መጀመሪያ በቀዝቃዛ ውሃ አጥብ አድርጌ አሳምሬ ትንሽዬ ለብ ባለ ውሃ ዘፍዝፌ እንደዚህ እንግዲህ አድርቄ ዋለሁ ማለት ነው ያኔ አጠንፈፊዋለሁኝ እዚህ ጋር የተጠበሰው እንትን አለ ሼሪያ ወይንም ፓስታ ማለት ነው እንደምታውቁት ይህንን ደግሞ እንደዚህ አርጌ እነሰንስበታለሁ። ከታች ሩዝ ትንሽ እየነሰንሳለሁ ከስር። ከዛ ላይ ፓስታውን እንደዚህ አድርጌ እነሰንሳለሁ። ከዛ ላይ ኩዳሩን ወይንም አታክልቱን ነው ያደረኩት። ሁለተኛ እንደዚህ እንግዲህ አድርገዋለሁኝ። ዶሮውን ደግሞ እየጠበስኩ ነው በዘይት። በጣም ነው የሚጥመው። በነገራችን ላይ ዘይት እንዳይይዝባችሁ ንሽፍ አድርጉት። በሶፍት እንደዚህ አደርገዋለሁ። ከዚህ ላይ ከላዩ ላይ የጠበስኩትን ዶሮ አረገዋለሁ ማለት ነው። በስተመጨረሻ ደግሞ ሩዙን እላው ላይ ያደርጋለሁ። እናንተ ተከተሉኝ። በጣም ነው የሚጥመው። በየቤታችሁ እንግዲህ እንደነገርኳችሁ ሞክሩት ማለት ነው። እዚህ ጋር እንደምታዩት እየጠበስኩ ነው ዶሮው። እዚህ ጋር ዶሮው ደግሞ ሲቀላ አወጣዋለሁ ማለት ነው። እንደዚህ እየጠበስኩ ነው፣ በዚህ ሲቀላ አሳያችኋለሁ። እንግዲህ እንደምታዩት እዚህ ጋር ደርሷል ማለት ነው። ዶሮ በደንብ ጠብሼዋለሁ በዘይት እንደዚህ ቀይ ሲሆን ያምራል ማለት ነው። አሁን እዚህ ከኩዳሩ እና ከፓስታው ላይ አደርገዋለሁ ማለት ነው። እንደዚህ አድርጌ እንግዲህ ቪዲዮው እርግጠኛ ነኝ እንደምትወዱት ባለሙሉ ተስፋ ነኝ። በጣም ነው የሚጠማው። ሁላችሁም እየገባችሁ እንግዲህ ላይክ ሼር ማድረጋችሁ እንዲያዘነጉ ለቪዲዮ ጥራት ደግሞ እንግዲህ ምንም ማድረግ አይቻልም ያው፣ ባንዲጄ ባንዲጄ እየቀረጽኩ ባንዲጄ እየሰራው ስለሆነ ምንም ማድረግ አይቻልም። እንደዚህ እንደሚታወት እንግዲህ ሩዙን ከላው ላይ አደርገዋለሁ ማለት ነው። ከዛ ውሃው እዚህ ጋር ትንሽ ነው ብዙም አይደለም። ላው ላይ አረጌ እንግዲህ እስከ መጨረሻው አሳያችኋለሁ። እንደምታወት እንግዲህ ዶሮ የንም ሩዚንም ከጨማመርኩ በኋላ ላው ላይ ውሀውም በዚህ መልኩ አድርጊዋለሁ ማለት ነው። አሻን በጣም እንትን እንዲይ እንዳይነፈርቅ ሩዙ ያኔ በሀባው እንዲወጣ ማለት ነው። እንግዲህ ሲጨርስ አሳያችኋለሁ። እንግዲህ በዚህ መልኩ ተጠናቋል ማለት ነው። በጣም ነው የሚጥመው ከሚባለው በላይ ጨርሻለሁ ማለት ነው። ሩዙ ይህንን ይመስላል። እንግዲህ ያው ሰዎች ግን አልተነሱም። ሲነሱ ነው የሚደረግላቸው ማለት ነው ከሳህን ወይንም